ዶን አንዳርጋቸው በይፋ በዛ ጽሁፍ አማካኝነት ትግሉን የአማራን ትግል ተቀላቅሏል ፋኖ የሚያደርገውን ትግል በመደገፍ እንግዲህ ትግሉን መቀላቀላቸውን አሳውቀዋል። ከዛ በኋላ እንግዲህ ለበርካታ ጊዜያት ብዙም ድምጾት አይሰማም ነበረ። ይህንን የአማራ አማራ ዓለም አቀፍ ትብብርን ሲያቋቁሙን የቆዩት በምን ምክንያት ነበረ? እንደው ከደብዳቤው ከዛ ጽሁፍ በኋላ የነበሩት የፖለቲካ እንቅስቃሴ አጠቃላይ ሂደት ምን ይመስል ነበር? በምን ቆዩ እንግዲህ በአብዛኛው ዝም ብዬ ነው የቆየሁት። ማለት አንደኛ የውጭ ሀገር አኗኗሩም የራሱ የሚጠይቀው ነገር አለ። እንደገና ደግሞ ሁኔታውን ማወቅ ያስፈልጋል። ከብዙ ሰዎች ጋር መገናኘት፣ መወያየት፣ ስለ ዲያስፖራው ማወቅ ይጠይቃል። እና ያንን ከሞላ ጎደል ትምህርት ለመውሰድ እንደ ስድስት ሰባት ወር ዝም ብዬ ነው የቆየሁት። ኋላ ደግሞ በሌላ መልኩ ስለ ራሴ እንድገልጽም የሚገፋፉም ነገሮች አሉ። በሰው ዘንድ ብዥታ ስለነበሩ እነዛን ግልጽ ማድረግ ስለነበረብኝ ግልጽ ማድረግ አለብኝ እያመኘ ያን ጽሑፍ አዘጋጀው ለሕዝብ ይፋ አደረጉ። በቆይታዬ እንግዲህ ከተገነዘብኩት ውስጥ የአማራ ዲያስፖራ በቁጥሩ ብዙ ነው። ድምፁም በቀላሉ የሚታይ አይደለም። ለአማራ ህዝብ ትግል ድጋፍ ቢያደርግ ትልቅ አቅም መሆን እንደሚችል ተገነዘብኩኝ። ከዚህ አኳያ ይሄ ፍላጎት የነበራቸው ሰዎች አግኝቼ ስለነበረ አናግረውኝም ስለነበረ ከእነሱ ጋር ዲያስፖራው ቢደራጅ እኔ የበኩሌን የምችለው በሐሳብ መማከር ነው የሚል ሐሳብ ይዤ ወደዚህ ወደ ማደራጀቱ በጋራ ገባን ማለት ነው። ዋናው መነሻችን የአማራ ዲያስፖራ በቁጥሩ ብዙ ነው፣ ነገር ግን ባለመደራጀቱ ምክንያት የአማራ ህዝብ አሁን እያካሄደ ያለው መራር ትግል ነው። ለዚህ ትግል የሚያደርገው አስተዋጽኦ የሚጠበቀውን ያህል አይደለም። ትልቅ አቅም መሆን ይችላል፣ ነገር ግን የተበተነ በመሆኑ ምክንያት አቅሙን በአግባቡ ተግባራዊ እንዲያደርግ የሚያስችለው አይደለም። ሁለተኛ፣ ያለውን አቅም ተግባራዊ ማለት ባለው አቅም ልክ ድጋፍ ለማድረግ እንዳያስችለው ያደረገው አለመደራጀቱ ብቻ ሳይሆን ውስጣዊ አንድነት የለም። የርስ በርስ በተለይ የጎንዮሽ ፉክክሮች፣ መናቆሮች የበዙበት ነው። እነዚህ ሁኔታዎች ብዙ ስራ የሚፈልገው የአማራ ሕዝብ ትግል አንድ ትልቅ አቅም ሊሆነው የሚችለውን የዲያስፖራው ማህበረሰብ አቅም ማጣቱ አንድ ጉድለት አድግ የተመለከትኩት ያንን ጉድለት ወይም ደግሞ ክፍተት ለመሙላት መደራጀት አለበት የሚለው ሀሳብ ተይዞ ወደ እንቅስቃሴ ገባል። ይሄ ነው መነሻው። መሳይ፣ እስቲ ስለ አማራ ህዝብ ትግል አሁን ስላለበት ቁመና፣ በአጠቃላይ ስለ ፋኖ ነው ምን ላይ ያለው ብለው ያምናሉ? ውስጡ ያሉትን ችግሮች፣ ጥንካሬዎች፣ ድክመቶች፣ ብዙ ነገሮችን ፈትሸው እዚህ ደረጃ ላይ ነው ትግሉ ያለው? የፋኖ እንቅስቃሴ በዚህ መልኩ ይገለጻል ብለው በእርስዎ ሊገልጹት የሚችሉት እንዴት ነው? የፋኖ ትግል ከጊዜ ወደ ጊዜ እድገት እያሳየ መጥቷል። በተለይ በወታደራዊ መስኮ ከሞላ ጎደል አማራ ክልል አንገበርን የበል በአገዛዙ እንዳይገዛ አድርጎታል። ይሄ አንድ ትልቅ ውጤት ነው ማለት ነው። አገዛዙ አማራ ክልልን አሁን እያስተዳደርኩ ነው የሚለው ለስሙ ካልሆነ በስተቀር በተግባር አያስተዳድረውም። አብዛኛው የክልሉ ክፋይ በፋኖ ቁጥጥር ስር ነው ያለው ወይም በፋኖ ተጽዕኖ ስር ነው ያለው። ይሄ አንደኛው ገጽታው ነው። በሁለተኛ ደረጃ ቀደም ብሎ ተበታትኖ የነበረው የፋኖ እንቅስቃሴ ከጊዜ ወደ ጊዜ እየተሰባሰበ እንግዲህ ከግራስ ሩት ከታች የተነሳ በመሆኑ እየተሰባሰበ እየተሰባሰበ የሄደበት ሁኔታ አለ። አሁን አራት፣ አምስት፣ ስድስት እንደዚህ አይነት እየሆነ ወደዛ ደረጃ የመጣበት ሁኔታ አለ። ይሄ አንዱ ጥንካሬ ሆኖ ማለት ነው። እየተሰባሰበ መምጣቱ የተሻለ አቅም እየፈጠረ መምጣቱ። ነገር ግን መሳይ እንግዲህ ፖለቲካ ጠራ ሀሳብ ላይ የሚካሄድ የቡድን ጨዋታ ነው። በጠራ ሀሳብ ላይ የሚጫወት የቡድን ጨዋታ ነው ስንል በአማራ ህዝብ ኮዝ የተሰባሰበው የፋኖ ሀይል አሁን በሚያደርገው እንቅስቃሴ ነው። ወደፊት በሚደርሰው ለአማራ ህዝብ የያዘው ዓላማ የያዘውን ዓላማውን ለአማራ ህዝብ ብቻ ሳይሆን የኢትዮጵያ ህዝብም ከፋኖ የሚጠብቀው ነገር አለ። ለዛም የያዘውን ዓላማውን በአግባቡ አድርጎ በተደራጀ መንገድ ማቅረብ አለበት። ማቅረብ ብቻ ሳይሆን መጀመሪያ በውስጡ በያዘው ሀሳብ ላይ አንድ አይነት አመለካከት የአመለካከት አንድነት መፈጠር አለበት። ከዛ ላይ ተመስርቶ ጠንካራ አንድ ወጥ የሆነ ድርጅት እየፈጠሩ መሄድ ያስፈልጋል። ይህ አንድ ወጥ ድርጅት መፍጠር አለበት ስል ኦሎፍ የሰደን ዝም ብሎ አንድ ጊዜ ይፈጠራል ብዬ አላስብም፣ ግን ወደዛ የሚያስገዱትን በተለይ በሀሳብ ደረጃ አንድ የመሆን ተቀራራቢ የሆነ ከሞላ ጎደል በአማራ ጥያቄዎች ዙሪያ እና በኢትዮጵያ ችግሮች አፈታት ዙሪያ በዋና ዋናዎቹ ጉዳዮች ላይ መግባባት የፈጠረ ኃይል ሆኖ ወደዛ እያደገ እየተንቀሳቀሰ መሄድ አለበት የሚል እምነት አለ። ከወደዚህ አኳያ አደረጃጀቱ በተወሰነ ደረጃ የመጎተት ሁኔታ ያለው ይመስለኛል። ሌላ የፋኖ አደረጃጀት ዞሮ ዞሮ ፋኖን የተሸከመው ዋናው ህብረተሰቡ ነው። የህብረተሰቡ ፍላጎት ደግሞ አለ። ቶሎ ብሎ ትግሉ በፍጥነት መቋጨት ይፈልጋል። ከዚህ አኳያ ፍጥነት ያስፈልጋል። ማለት ፈጣን ሆኖ በደንብ አግባቡ፣ በፍጥነት ለመሄድ ደግሞ ያለውን አቅም ማስተባበር ያስፈልጋል። ያለውን ሪሶርስ ወታደራዊ ይሁን ፖለቲካ አቅም ማስተባበር ማቀናጀት ያስፈልጋል። ከዚህ ቅንጅት አኳያ ውስንነት ያለበት ይመስለኛል። የመዘግየት ሁኔታ አለ። ወደፊት ይህን እያስተካከሉ መሄድ ከቻሉ አንድ ፋኖ አሁን በኢትዮጵያ ውስጥ አንድ ጠንካራ ኃይል አንድ ተገማች ኃይል እየሆነ እየመጣ ነው ማለት ነው። ፋኖ በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም ተጽዕኖ ማሳረፍ የሚችል ኃይል ሆኖ የመውጣት ተስፋ የሚጣልበት ኃይል እየሆነ ነው ማለት ይቻላል። እንግዲህ ዶክተር ገዱ ዓለም አቀፍ የአማራ ዓለም አቀፍ ትብብር መስረታችኋል በቅርቡን የመሰረታችሁት ጋዜጣዊ መግለጫም ሰጥታችኋል ያው ትብብሩ ከፍተኛ አማካሪ በመሆን ነው እንግዲህ የሚና ሚናው የሚጠቀሰው። እስቲ ለምን ያው መግለጫው ላይ በደንብ አብራርታችሁታል። ግን እንደው በተለየ ሁኔታ ከዛ በኋላ ብዙዎች ጥያቄ ተደጋግሞ እየመጣ ነው። ለምን መመስረት አስፈለገም ሌሎች በርካታ ድርጅቶች እያሉ የአማራ ዓለም አቀፍ ትብብር የሚል ይዞ መምጣቱ ያሉትን ማጠናከሩ ባሉት ላይ ተጨማሪ ክፍተቶቹ መሙላትና ማጠናከሩ አይሻልም ወይ አዲስ እያዙ መውጣት ለምን አስፈለገ የሚል ነገር ይነሳል። እስቲ እዚህ ላይ ምንድን ነው እንደው ግብረ መልስ ያገኛቸው ይመስለኛል። አንድ ጋዜጠኛ ሁኜ ልጠይቅህ አንተን እና አሁን የአማራ ዲያስፖራ የአማራ ሕዝብ እያደረገ ላለው ትግል በሚጠበቀው ልክ ድጋፍ እያደረገ ነው? ይሄ ከሆነ ስለዚህ ማነው ክፍተት አለ ማለት ነው፣ ጋፕ አለ ማለት ነው። የአማራ ዓለም አቀፍ ትብብር አንዱ የመመስረቱ አስፈላጊነት የአማራ ህዝብ እያደረገ ያለው ትግል በውጭ ሀገር ሆኖ የሚደግፍ እንቅስቃሴ የሚደግፍ ነው። ልብባል በውጭ ሀገር ሆኖ እንቅስቃሴውን የሚደግፍ ኃይል ያስፈልገዋል። ከዚህ አኳያ አማራ በቁጥሩ ብዙ የመሆኑን ያህል አቅም ያለው ህብረተሰብ የመሆኑን ያህል የአማራ ህዝብ ትግል ተገቢውን ድጋፍ እያደረገ አይደለም። ይሄ ለዚህ ዋነኛው ምክንያት አለመደራጀቱ ነው እንጂ የአማራ ህዝብ የሚያደርገውን ትግል ለመደገፍ ፍላጎት አንሶታ አይደለም። አለመደራጀቱ የሚያስተባብረው ነው ያጣው። ማለት አንድ አንደኛው መሰረታዊ ምክንያት፣ ሁለተኛው አደረጃጀቱ የሚደራጅ ከሆነ አሁን የህብረተሰቡ ፍላጎት ምንድን ነው? በጠቅላላ እንደ አማራ የሚያስተባብረው ኃይል ነው እየፈለገ ያለው እንጂ የተለያዩ አደረጃጀቶች አሉ፣ ልክ ነው። በሲቪክ መካከል በሲቪክ ማህበራት አሉ። በተለያዩ ጉዳዮች አገር ቤት ያለውን እንቅስቃሴ የሚደግፉ አሉ። ከባቢያው እየሆኑ አሉ። እነዚህ ያሉ ሊሆኑ በቂ አለ በጠቅላላ የአማራ ዓለም አቀፍ ትብብር የተመሰረተበት አንደኛ፣ ፖለቲካዊ በሆነ መንገድ ስራዬ ብሎ በማያቋረጥ ሁኔታ ፖለቲካዊ በሆነ መንገድ ተደራጅቶ ለማራ ህዝብ ትግል ለማራ ህዝብ ትግል ቀጣይነት ያለው ድጋፍ ማድረግ አለበት። ይሄ ድጋፍ በሐሳብ፣ በዲፕሎማሲ፣ በሚዲያ እና ፋይናንስ መስክ ሊሆን ይችላል። በዚህ መንገድ ድጋፍ መደረግ አለ። ፖለቲካዊ በሆነ መንገድ ሁለተኛ፣ የአማራ ዓለም አቀፍ ትብብር የተደራጀው በጠቅላላ አማራ ባለበት ዓለም በየትኛውም ዓለም ውስጥ ባሉ ሀገሮች አማራ ሁሉ አደረጃጀት እየፈጠረ ምን ማለት ነው? አማራ የሚደራጅ ከሆነ ትልቅ ሁኖ መደረጀት አለበት። ህዝቡ ቁጥሩ ብዙ፣ ያንን የሚመጠን አደረጃጀት መኖር መቻል አለበት። አማራ ዳር እስከዳር በአማራ ህዝብ አጀንዳዎች ዙሪያ በማንቀሳቀስ ለአማራ ህዝብ ትግል ተገቢውን ድጋፍ ማድረግ መቻል አለበት። ስለዚህ ፖለቲካዊ ነው እንቅስቃሴው የማያቋረጥ ቀጥ ቀጣይነት ያለው እንደው አንድ ሰሞን ተደራይተ ለሆነ ነገር ተሰብስበው የምትበተን ሳይሆን ቀጣይነት ያለው መሆን አለበት። ሌላኛው ዓለም አቀፋዊ መሆን አለበት። እንዲሁም ደግሞ ከሌሎቹ ድርጅቶች ጋር ያሉት ድርጅቶች ጋርም ተባብሮ የሚሰራ መሆን አለበት። ይሄንን ለማድረግ አስቦ ነው እየተንቀሳቀሰ ያለ መደራጀት ያስፈለገው። ከዚህ አቋየው ጋፕ አለ። በእውነቱ ለመናገር ልናሽ ሙነ ሙኖ የማይገባን ነገር አለ የአማራ ህዝብ ትግል በዲያስፖራው ከዚህ በላይ መደገፍ ይችላል የሚል እምነት አለ። አሁን እኛ በተናጠል ሰውን ስናነጋግረው ለመደራጀት ያለው ፍላጎት ከፍተኛ ነው። ፍላጎቱ በጣም ጥሩ፣ ያጣው ምንድን ነው የሚያስተባብረው ነው ማለት። ሌሎች ድርጅቶችም ካሉ ለማስተባበር የሚንቀሳቀሱ ከሆነ ችግር የለው፣ አብሮ መስራት ይቻላል። ተጨማሪ አቅም መጣ ማለት ነው፣ ተጨማሪ ኃይል መጣ ማለት ነው። እና ከዚህ አኳያ የነባራዊ ሁኔታው በተለይም ደግሞ አሁን የመረረ ትግል የሚያካሄድበት ወቅት ነው። የአማራ ሕዝብ በዚህ ወቅት ከጎን አለው ብሎ በውጭ የሚኖረው ወገኑ ሊደግፈው ይችላል፣ ይገባል። ይህንን የአማራ ሕዝብ የሚፈልገውን አገር ቤት እየታገሩ ያሉ ታጋዮች የሚፈልጉትን ድጋፍ ለመስጠት ያስችላል በሚል ሀሳብ ነው እየተደራጀ ያለው። ዶክተር ገዱም እዚህ ላይ የሚነሳው ጥያቄ አዎ፣ ክፍተት አለ። የአማራን ህዝብ በሚመጥን መልኩ የሚንቀሳቀስ የፖለቲካም የሲቪክም ተቋማት ድርጅቶች እንደሌሉ ይታወቃል። ከአመሰራረታቸው ከመደረጃቸው ሳይሆን ስራውን እየሰሩ አይደለም። ክፍተቱ የት ነው ብላችሁ ያን ክፍተት አጥንታችሁ ነው ወይስ የጀመራችሁት እንደነሱ ተጨማሪ አንድ የትብብር ድርጅት ወይም ተቋም ተጨመረ ከምንል ባሻገር ምን የተለየ ነገር ይዘው መጥተዋል የሚል ነው። እንግዲህ በተለያየ መልኩ ከተመሰረታችሁ በኋላ የሚመጣው ነገር ያሉትን ክፍተቶች እንግዲህ ክፍተት አላችሁ ድክመት አለ ብላችሁ ካመናችሁ አንድ የተወሰነውን ጠንከራ ያለ ብዙ አባላት ያሉትን ድርጅት መርጣችሁ ያንን ማጠናከር ሲገባችሁ፣ ሌላ ይዛችሁ ስትመጡ አንደኛ የፍረጃ ፖለቲካ ያም ያም እየተነሳ በዓላማችሁ በእንቅስቃሴያችሁ ሳይሆን በነበራችሁ ታሪክ እየተነሱ ፍረጃ ውስጥ የገቡ ወገኖች አሁን ድምፃቸው ጎልቶ ይሰማል ከዛ አንጻር ይህንንም ለመቀነስ እንደው አዲስ ይዞ ከመምጣት የነበሩትን ማጠናከር አይሻልም ወይ ምን አዲስ ነገር ይዛችሁ መጣችሁም የሚል ነገር ይመጣል በመጀመሪያ ደረጃ በፍረጃውን በተመለከተ ምንም ምንም ቢሆን እንደው አሁን የአማራ ድርጅት የሆነ ሀብሎ የጀመረው ምንም እንደኛ አይነቱ በኢትዮጵያ ፖለቲካ ውስጥ ጎልቶ የሚታወቅ ሰው ስለገባበትና ስላልገባበት ሳይሆን ከዚህ ነፃ በሆነ መንገድ ባለሙያው ተሰብስበው ቢያደራጁትም ከትችት የሚያመልጥ ነገር የለም። እንግዲህ አማራ ለመደራጀት በሚንቀሳቀስበት ጊዜ ብዙ ጊዜ ያንን የተደራጀውን ገፋፍቶ ለማሳደግ ለማጠናከር ከመስራት ከማገዝ ይልቅ አቃቂር እያወጡ ወደኋላ መጎተት የተለመደ ፖለቲካ ይመስላል። ይሄ ነገር ምን ለውጥ አለበት ብለን እናስባለን። አሁንኛ ያሰብነው ምንድን ነው? ሌሎቹ የተደራጁበት አላማ አላቸው። አካባቢያዊ የሆነ የተለያየ የየራሳቸው አላማ ይኖራቸዋል። ያየነው ጋፕ ምንድን ነው? መሰረታዊ ጋፕ በተግባር የማያቋረጡ ሁኔታ የራሱን አቅም እየገነቡ እንደገና ደግሞ ለህዝቡ ድጋፍ ማድረግ አለመቻል ናቸው። ቀጣይነት መጀመሪያ የራሳቸውን አቅም መገንባት አለበት። አሁን ያሉት ማህበራት ሁሉ፣ ሌሎች አደረጃጀት። ከዛ እንደገና ደግሞ ይሄ ቀጣይነት ያለው ስራ መሰራት አለበት። ያ ሲሆን ነው ወደኋላ መመለስ ወይም ደግሞ ቁሞ እንትን ማየት። እንደገና ደግሞ መሰረተ ሰፊ መሆን አለበት። አሁን የአማራ ዓለም አቀፍ ትብብር ቅድም እንዳልኩ መሰረተ ሰፊ ሆኖ ነው እየጀመረ ያለ በአለም ዙሪያ እንደገና ፈቃደኛ የሆኑ ሰዎችን ነው እያሰባሰበ ያለው። እነዚህ ፈቃደኛ የሆኑ ሰዎች ደግሞ እስካሁኑ ያሉትን ክፍተቶች የሚገነዘቡ ናቸው። እነዛን ክፍተቶች በሚሞላ መንገድ ተጀምሮ መልሶ የሚፈዝ ሳይሆን ተጀምሮ እያደገ እያደገ እያደገ በሚሄድበት አግባብ እናጠናክረዋለን። ሪል የሆነ አንድ ውጭ ሀገር የሚኖር የአማራ አቅም ሆኖ አገር ቤት ለሚካሄደው ትግል ድጋፍ የሚያደርግ ተቋማዊ ብቃት ያለው ድርጅት እንዲሆን ማድረግ አለብን የሚል ኮሚትመንት ተይዞ ነው እንቅስቃሴ እየተደረገ ያለው። እንግዲህ አቶ ገዱ የአማራ ዓለም አቀፍ ትብብርን ምስረት አስመልክቶ በአቶ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አንደኛውን በአዴን ተቃውመን ሌላኛውን በአዴን ልንደግፍ ለትግል አልወጣንም በማለት እንግዲህ በረዳት ፕሮፌሰር ጌታ አስራደ በኩል ምልክቱን ማስተላለፉን ነው የሰማ ነው። በተጨማሪም አቶ ገዱ ፋኖችን አነጋግረን ነው ድርጅቱን የመሰረት ነው ብላችሁ በመግለጫ ተናግራችኋልና የአማራ ፋኖ ህዝባዊ ድርጅት ማንም ያናግረኝ የለም ካለ ታዲያ ማንን አናገራችሁ? እንግዲህ ካሉት የፋኖ አደረጃጀቶች የአማራ ፋኖ ህዝባዊ ድርጅት አንዱ ነው። ስለዚህ በእውነቱ ለመናገር ፕሮፌሰር ጌታ የተናገረውን አልሰማሁትም። በሌላ መልኩ ማለት እሱ በተናገረው ላይ አስተያየት መስጠት አልፈልግም። እንግዲህ ተናገረ ተብሎ በቀረበው ሀሳብ ላይ በእኛ መግለጫ አንድም ጊዜ ወይም በሆነ በማንም ሰው እኔም ይሁን ሌሎቹ ፋኖችን አነጋግረን ነው ተስማምተናል አይነት ነገር ያደረግነው ነገር የለም። ይሄ ድርጅት ምንድነው የተባለው? ይሄ ድርጅት አገር ቤት ያሉ ፋኖዎቹንም ወኪል መሆን አይደለም። ይሄ ድርጅት ፈቃድ